ሀና እኔ አልሰራም እሄዳለው፣ ትለዋለች። ቢኒ ደግሞ አሁን አትሄጅም፣ እኔ ምን አደረኩሽ? ለምንድን ነው የምትሄጂው? ሲላት፣ እሷ ግን አይ መሄድ አለብኝ፣ ስራ ሌላ ቦታ መግባት አለብኝ፣ ስራ መፈለግ አለብኝ፣ ትለዋለች። ኧረ ተይ ሀና፣ ተይ፣ እኔ እኮ የእንትን የጠየኩሽ በቃ መሰለኝ በመሰለኝ ነው እንጂ እውነት ኑሮኝ አይደለም የጠየኩሽ። ስለዚህ ሻንጣውን አስገቢው ይላታል። አይ መሄድ አለብኝ፣ ትለዋለች። እባክሽ ይልና እሱ ቁርሱን ለመብላት ከኩሽና ምግብ ይዞ ወደ ሳሎን ይመጣል። ምግብ ጠረጴዛ ላይ ካስቀመጠ በኋላ በይ እሺ፣ አሁን አምጪ ሻንጣውን ይልና እሱ ሻንጣውን ተቀብሏት ይሄዳል። ሻንጣዋን አስቀመጠላትና በይኔ፣ አሁን ቁጭ በይና ቁርስ እንብላ፣ ምክንያቱም እኔ ስራ ገባለሁ ጊዜ የለኝም። ስለዚህ መሄድም ካለብሽ ሰላም ስትመጣ ከሰላም ጋር ተነጋግረን ትሄጃለሽ። አሁን ግን የትም አትሄጅም፣ እዚሁ ጠብቅኝ ይላታል። እሺ ተለና አብረው ቁጭ ብለው ቁርሳቸውን ይበላሉ። ዋው፣ በጣም ጎበዝ እናንተ፣ ምግብ መስራት ትችላለህ፣ ሲጣፈጥ ትሏለች። እውነሽ ነው? ወይኔ ታድይ ዛሬ አንድ አድናቂ ያገኘው። እኔ እኮ እነ ሰላም እኮ በፊት እኮ ብታይ አንድ ጊዜ ቅመም መስሎኝ እጣን ጨምሬ አብልቻቸው ከዛን ወዲህ ሁለተኛ ምግብ እንዳሰራ ብሎ ከልክለውኝ ነበር ይላታል። ረባኬ ትለዋለች። ግን በጣም ቆንጆ ምግብ ነው የምትሰራው፣ እና አሁን ምግብ መስራት አልችልም እያልከኝ ነው? አዎ ሀና፣ እኔ ምግብ መስራት አልችልም። በጣም ነው የሚጣፍጠው። ከዚህ በኋላ ግን እኔ አስለምድሃለሁኝ በደንብ ትለዋለች። እሺ ይልና እሷም እየዛተች ግን እኮ ይኸውልህ፣ እኔ እናንተ ምንም ባናደርግም፣ ግን የሚያስመስል ቪዲዮ እጅ ላይ አለ ትላለች በውስጧ ለራሷ። ስለዚህ ወጥመድ ውስጥ ገብተሃል፣ እንዳትሸወድብኝ እያለች፣ እሽ በል ምን መልካም ስራ ብላ ትሸኘዋለች። ሰላም፣ እናቷ ታማዋል። እማዬ ጠጪ፣ ልጄ። ባክሽ እኔ በቃኝ። እማዬ ጠጪ፣ መዳን ከፈለግሽ መብላትና መጠጣት መድኃኒትሽን መውሰድ ግድ ይልሻል። ሰላም፣ ሰለችኝ። መድኃኒቱም እየተስማማኝ አይደለም፣ እየረዳኝ አይደለም። እባክሽን ሰላም እባክሽ ትላታለች። እና ቢኒ ደግሞ እናቴ መድኃኒትሽን ትጨርስና እናትሽ ሌላ ቦታ ትታከማለች፣ ገንዘብ እኔ እሰጥሻለሁ፣ ምንም ችግር የለውም ብሎኛል። ስለዚህ ማየን ነገ ሌላ ቦታ ትታከሚያለች፣ ትታያለሽ ትላታለች ለለረረረ ልጄ ተይ፣ አላደርገውም ያኛው የምታውቂውን አግቢ ስልሽ አንቺ አሻፈረኝ ብለሽ ይሄ የማላቀውን ጭራሽ በሱ ብር ነው የምታከመው። ልትረፍ አልትረፍ ልሙት ልድን ሳላቀው ለልጄ እዳ አስቀምጬ አልሞትም። ልጄ፣ ሽማግሌ እኮ የሚለምንሽ ልጅ እንኳን ብታገቢ ጥሩ ነበር። ስለዚህ ተይ። እናቴ ግን ምንድን ነው አክስቴ ስላለች ብቻ ነው ይህን ልጅ እንዳገባው የምትፈልጊው አይደለም? እኔ አክስትሽ ስላለችኝ ሳይሆን ልጅ የሚጠቅምና የሚጎዳትን አውቃለሁ። ስለዚህ ተይ እና ታዳማዬ ቢኒኮ በስርዓቱ ነው ሊያገባኝ የሚፈልገው። ምንድን ነው የምትይው? ትላታለች። እንግዲህ እንዳልሽ ልጅ ይሁን፣ ግን እኔ ከዚህ በኋላ አልታከምም፣ አልሄድም። ምክንያቱም የሰው ገንዘብም አልፈልግም። እናቴ እኔ እኮ ሰርቼ ነው የምከፍለው። ብድር እኮ ነው። አያይ አይሆንም፣ አላደርገውም እንግዲህ እኔ ምንም ማድረግ አልችልም፣ እንደፈቀደሽ ፈቀደሽ፣ መታከም ግን አልፈልግም ትላታለች። ሰላምም እናቷ የምትላት ነገር ስላበሳጫት እሺ ትልና ዞር ትላለች። ሀናና ቢኔ ሀና ምን አለች? እኔ ቁጭ ብዬ ታኝቼ አንተን ምግብ ማሰራቴ ትንሽ ከበደኝ። ዩልሽ እኔ ከዚህ በፊት ያደረኩት ነገር ስለሆነ ለዛ ነው ብዙ ጊዜ ምግብ የማልሰራው እንጂ ምግብ ሰርቼ ብችል ኑሮ ምግብ ብሰራ ደስ ላይ ነበረ። ስለዚህ ከዚህ ምግብ ላይ ቀንሰን ሰነን አስቀምጥላቸው እንዴ ይላታል። እንዴ ሙዚብ ነው እንዴ ቀን ሰምታ ምግብ እና ታዲያ በኋላ ሲመጡ ሲመጡ እና ሳራ ራሱ ትለኝ ነበረ ምግብ ግን እንደማልችል። እንዴ ሳራ ስትል፣ ሳራ እኮ ትናንትና መታ ነበር፣ እረስቸው ሳልነግርህ ትለዋለች። አዎ አግኝቻት ነበረ። ፍቅረኛህ ነች አይደል? አይ ፍቅረኛ አይደለችም ድሮ፣ አዎ የፍቅር ጓደኛ የነበረች አሁን ግን አይደለንም፣ ትለዋለች። ይቅርታ ግን የማይመለከተኝን ነገር ጠየኩ አይደለ? ትለዋለች አይ እንደሱ ሳይሆን ስላልሆነ ነው፣ ሁሉም ነገር በአጭር ስለተቋጨ ነው ይላታል። ከዛ እሱም ትካዜ፣ እሷም በትካዜ እሱን እያየች እየገላመጠች፣ ሁለቱም እየተያዩ። ቆይ ግን አውቀህ ነው አይደል ምግብ መስራት አልችልም ያልከኝ? እንዴት እንዴ! እኔ እኮ እንደዚህ አይነት ምግብ እንኳን አልችልም አልሰራም እኮ ትላለች ሀና ወይኔ ታድዬ የዛሬ አድናቂ አግኝቻለሁ። በቃ ምን ዛሬ ዳጊና ሰላም በኖሩ ኑሮ እንዲደስ ባለ ነበረ ይላታል። እንዲ ለምን? ምክንያቱም እንዲ ባለሙያ መሆኔን እንዲያውቁ ስለፈለግኩ ነው። ግን ሲመጡ እሰራአላቸዋለሁ፣ ችግር የለም። እኔ ደግሞ ሁሉንም ስለማስተምርህ፣ አይዞህ። የምትፈልግ ከሆነ ፍላጎቱ ካልህ አስለምድሃለሁ ስለዚህ በዛውም ሰላምን ደግሞ ሰፕራይስ ታደርጋታለህ። እሺ ትለዋል። እሺ ተስማመቻለሁ። የሰላም ሰላም ፍቅረኛ እናቷን ሊጠይቅ መጥቶ፣ ማዘር እንዴት ነዎት? ተሻለዎት? እንዴት ነው? ምንም አልልም ልጄ ተሻለኝ ባልልም ብቻ ደህና ነኝ። እንዴት ነው መድኃኒቱ? ምንም ለውጥ የለውም። መድኃኒቱ እኮ ዝም ብሎ ነው። ማዘር ግን አይዞት ካልተሻለወት ነገ ሌላ ሀኪም ቤት ይታያሉ እሺ ምንም እንዳያስቡ እስኪ እንግዲህ እሺ ልጅ ከሰላም ጋር እንነጋገርና እና እንወስናለን ከዛ ሰላምም አዎ እኛንን የምንወስነው እስኪ መጀመሪያ ይንጋና እናወራለን ትለዋለች እን ሰላም ግን ምንነች ነው ለእኔም እኮ እናቴ ናቸው ለምንድን ነው እንደዚህ የምትዩ አደለችም? እሺ እናትህ አደለችም። እንዲህ ሰላም፣ ተይ እንጂ ይሏታል። ስማ፣ እኔ ካንተ ጋር ምንጊዜም በውለታና